በጣም ብዙ ነገር የተባለበት በጣም ብዙ የደከመበት ነው። ለራይል እናት፣ ለአበበ ወይም ለሊያ ብሎ ስራውን አቁሞ እንትን ማለት ያለበት አይመስለኝም። ምክንያቱም ብዙ ነገሮች አይተዋል እስካሁን ድረስ። እንግዲህ ይሄንን ኬስ ከያዘው ጀምሮ እናንተም እያያችሁ ነው ምን ያክል እንትኖች እያሳለፉ እንደሆነ። ግን ለራሳቸው መጠንቀቅ አለባቸው ብዙ ጊዜ እንደምናያቸው ጥንቃቄ ለራሳቸው ምንም አያደርጉም። ሰው ቤትም የትኛውን ቦታም ሲሄዱ ፊት ለፊት ነው የሚጋፈጡት እና ለነሱ እንትን እንዳይላቸው በማለት ነው ዛሬ ዘላለም እንደዚህ ለማለት የቻለው እንጂ አቤልን ስለማይወደው ወይም አቤል ጋር ቅርርብነት ስለሌለው አይደለም። በደንብ ይተዋወቃሉ። በእኛ ከካሜራ ውጭ እኮ ከካሜራ ጀርባ እርስ በርሳቸው በደንብ ይተዋወቃሉ እና ለሌላ ነገር ወይም አቤልን ጠልቶት ምናምን ሳይሆን ግን የልኡል ነገር አሳስቦት ነው ብዬ ነው እኔ በዛ ነው የወሰድኩት። እንግዲህ እኔ በጣም ብዙ ጊዜ አይቼዋለሁ። ዘላለም የምሟነ ልኡል አብረው ናቸው። በየትኛውም ቦታ አብረው ነው የሚሰሩ፣ አብረው ነው እንትን የሚሉት፣ ችግራቸውንም እንደዛው የሚቀርፉት። ግን የዛሬው ግን በጣም እንትን ብሎታል። በቃ ሲያየው እነዚህ ሰዎች ልውልን ለማገት ልውልን ለማስወገድ የማያደርጉት የማይፈነቅሉት፣ ቀንና ለሊት ስራቸው አድርገው እሱን እየተከታተሉ ነው ያሉት እና ይህንን ሲያይ ደግሞ ያው ባለፈው በመስፍን ሰዓት የደረሰበትን ስቃይ ሁሉ ነገር ከኛ በላይ ዘላለም ያውቃል፣ በደንብ ያውቃል። በዛ በቦታው ሁኖ መጀመሪያም እንዴት አይነት ሁኔታ እንዳለ እንዳሳለፈ ስለሚያውቅ እንግዲህ እሱንም በማስመልከት ይመስለኛል ዛሬ ስራውን እንዲለቅ እንዲተወው በራሱ ኬዝ በዛኛው እንትን በፍቅረኛው ታውቃላችሁ። የልኡል ፍቅረኛ እንግዲህ የእሷ እንትን አላለቀም። ያጎቷም የምን አባቷ በምን አይነት ሁኔታ እንዳለ እናቷ የእልሳ ጓደኛ የተባለው አባቷ ምን እያደረገው እንደሆነ እሱ ራሱ ማንም ሰው አያውቅም። እንግዲህ አባቷን አሳልፋ ሰጥተው ይሆን አልሰጠችው፣ እሱ ምንም የሚታወቅ ነገር የለም። በሱ ጉዳይም እንግዲህ ይሄው እሱም በዚህ ስራ ከመጣ ጀምሮ እነሱን አንድ ቀን አይቷቸው አያውቅም። ዘላለም ደግሞ እንግዲህ ያው ሁልጊዜ ያያቸዋል። የነዚህ የነ ራይል እናት እና የልያ አበብ የተባለው ሰውዬ በጣም ምን ያክል እንትን ውስጥ እንዳስገቧቸው እያያችሁ ነው። በየጊዜው በጣም ከነ ልኡል ይልቅ እነሱ ናቸው የእነሱ ሰዎች ናቸው በየቦታው ያሉት፣ እና ትንሽ የሚያስፈራ ነገር ይመስለኛል። አሁን ደግሞ ታውቃላችሁ በድርጅቱ እነሱ ናቸው። እርግጠኛ ነኝ ይሄ ወንጀል እንዲሰሩ ያደረጉ ራሱ የነ አበበ የነ ልያ እጅ ሳይኖርበት አይቀርም። እንግዲህ የማን ነው የአቤል አጎት የሚሰራውን ስራ በሱም እንግዲህ አንዳንድ ነገር የተጠራጠረው ነገር አለ። ዘላለም ከነጭራሹ ቢቀርብህስ ነው የሚለው። በቃ እሱ ይቅርብህ፣ ህይወትክን አትፈልገውም ወይ? ለእናትህ ኑርላት። እንደ አንተ የሆነ ነገር ከሞትክ ለማን ነው የምትሰራ? ራስህን ጠብቅ እያለ እንግዲህ ወንድሙን እየመከረው ነው። በትንሹም ቢሆን እንግዲህ ዘላለም ማን ነው ልኡልም እንግዲህ ያስኩትን ሳልጨርስ መቼም ቢሆን ምንም ምንም ቢመጣ አላቆምም እስከ መሞት ድረስ ብሏል። እንግዲህ እንግዲህ ምንም ማድረግ አይቻልም። ትመክሪ ዋለች ትመክሪ ያለሽ እምቢ ካለ ምንም ልታደረጊ አትቺም። እሱ ፈጣሪ ይጠብቃቸው ከማለት ውጭ አቤልም ያሳዝናል። በእርግጥ እኔ አቤልን ጥሎት እንዲወጣ አልፈልግም። ምክንያቱም አቤል የምታዩት ልጅ ነው። በጣም ብዙ ጫና እየበዛበት፣ በጣም ብዙ ነገሮች እያሳለፈ እናቱን እስከ እንትን እስከ ማስባል ድረስ ምርጫ እስከሚመጣለት ልጁን እያስጨነቁት ስራህን ትመርጣለህ ወይስ እናትህን ትመርጣለህ? ይህ ሁሉ ነገር በቤተሰብ ጫና፣ በጣም እሱ ራሱ ዝም ብላችሁ ስታዩት ያሳዝናል። ግን ምን ማድረግ ይቻላል? አንዳንዴ አያደርስባችሁ፣ በየእንትኑ ታዩታላችሁ፣ በየሰከንዱ የአሁኖቹ ደግሞ ባሰባችሁ። የእውነት እስካሁን ድረስ እኔ በጣም ብዙ ነገር አይቻለሁ። በጣም ብዙ ነገር አሳልፈዋል። እንደነ ሊያ ካበበ ብሰዋል ብል እውነት ማጋነን አይደለም። እንዲ በዛም ሲሄዱ ለነሱ ብለው ቤት ቀየሩ። ቤት ቀይሮ እኳን አቤል አሁንም ራሱ እሱን መከተላቸው አላቆመም። በጣም እናታሊያ ለነሱ ሲል እንግዲህ ስንት ቤት ይቀያየር እኮ ግን በእነሱ ቦታ ብትሆኑ ራሱ በጣም ከባድ ነው። በየሰከንዱ በየንትኑ እነሱን እየተከተሉ አረ በስማ ይሄ አበበ ካልተያዘ ምንም ቢሆን ስራቸውን ሰርተው እንትማት አይችሉም። ዋናው ሌባ አበበና ሊያ ናቸው። የራይል እናት እኮ እንተዋት በየቀኑ ነው ቦታዋ፣ ቤቷም ሁሉም ያውቁ ግን እሷን ማሳሰር አይችሉም። ምንም አይነት በእሷ ላይ ወንጀል የሰራችው ወይ የሆነ የሆነ እንትንም ለማስበር ስትፈልግ በሰው ነው፣ ብር ትከፍላለች፣ ሰው ታዛለች። እሷን የሚነካካ እሷ እንትን የሚልበት ነገር የለም እና እሷን ለማሳሰር ትንሽ ይከብዳል። ብቻ አለቅ ከባድ ነው በጣም ምን እንደሚፈጠር በየጊዜው አናቅ ትነግሪያቸዋለሽ፣ ታሳያቸዋለሽ። ግን የአሁኑ ደግሞ ባሰ። ከጊዜ ጊዜ ይሻላል ስትይ አሁን ይሻላል አሁን ነው ስትይ እየባሰ መጣ። ዘላለም ደግሞ ያ ያል የሚደረገው ነገር ሁሉ ነገር ከአቅም በላይ ሲሆን ትቶ መውጣት ይሻላል። በዘላለም እኔ አሁን እውነት ለመናገር አምሳ አምሳ ነኝ ማለት ተው ስላለው አቤል እንዲጎዳ አልፈልግም። በእርግጥ ያሳዝናል። እሱም ግን ደግሞ ወደ ዘላለም ማን ልኡል ሕይወቱ ጋር ምናምን ሰዎች እንትን ሲሉት እነሱ ስታይ ቢቀርበትስ የምትሉበት ሰዓት አለ። እና ሁለት ጊዜ ሁለት ልብ ነው ያለው ብቻ አላውቅም ቀጣይ ምን እንደሚፈጠር። በየጊዜው መቼም አዳዲስ አዳዲስ አጀንዳ ነው የሚያመጡት። አብቻ እስኪ ሰላም እንመኝላቸው፣ ቸር ቸር ነገር እንመኝ እና ብቻ በጣም ነው የሚያስጠላው። አሁን ላይ የምናያቸው በየጊዜው የሚያመጧቸው አዳዲስ እንትኖች በጣም ለነሱ ለልኡልም ሆነ አቤልም ሆነ በጣም ብዙ ፈተና ብዙ ነገሮች እያመጡባቸው ነው። ግን እነሱ ግን ያው በእግዚአብሔር ኃይል እና በእናንተ ጸሎት አሉ እስካሁን ድረስ እየሰሩ ነው። ነገም ዛሬም እንግዲህ ፈጣሪ የዛሬን ሃድር ኮነ የነገን ፈጣሪያ ፈጣሪ ቃል ይባላል። ስለዚህ የዛሬን እየተደና መሆናቸውን እያዩ ለነገ ደግሞ ፈጣሪያ ቃል ማለት ነው። በዘላለም ላይ ልትፈርዱበት ወይም የሆነ ነገ እንድትሉ አይደለም ግን፣ እንደሱ ቦታ በሱ ስትሆኑ ቀንና ለሊት እያሳደዷቸው እነዚህ ሰዎች ምንም አማራጭ የለውም ስራውን ከመተው። በጣም እኔ አላውቅም። አንዳንድ ጊዜ በየእንትኑ ስታያቸው የእያንዳንዱ እንትን የምናያቸው ነገሮች በጣም የሆነ ሳታስቡት ያልሆነ ነገር እንድትገቡ ነው የሚያደርጋችሁ። እና ብዙ ጊዜ አይቻለሁ እኔ በተደጋጋሚ እንደዚህ አይነት ነገሮች። የአሁኖቹ ደግሞ በጣም ተደራሽተው እንደዚህ ሰው ለወንጀል ተደራሽቶ ነው የሚመጣው እና በጣም የከፉ ናቸው። ለዛም ይመስለኛል እንግዲህ ልኡልም እንደዚህ እንዲያቆም የነገረው ያው ልኡል አቆመ እያልኳችሁ አይደለም፣ ግን የዘላለም እንትን በቃ ደስ አላለውም። የሚያችሁ ሰዎች በየጊዜው ከቤተሰቦቹ ሳይቀር እንግዲህ እያያችሁ ነው። በእናት አባቱን እናት አባቱን አልኩኝ እህቶቹን እናቱን የዛሬ ስንት ዓመት እያያችሁ እህቱን እስከ ለማገት ድረስ የደረሱበት ሰዎች ነበሩ። በዚህ ስራ ምንም በማያውቁት በጣም እነሱ ብዙ ፈተናዎች እያዩ ነው። ግን ሁሉንም ነገር እየተቋቋሙ እስካሁን ድረስ እዚህ ደርሰዋል። የአሁኖቹ ደግሞ በጣም ተደራጅተው በግራ በቀኝ እያሉ እንግዲህ አንዱ ስትዩ አንዱ እንትን ይላል። አንዱ ተሳካልኝ አሁን ያስኩ ስት። አንዱ እንትን ይላል እና በውስጣቸውም የሆነ ያለም እንትን ያለ ማለት ይሆን። እኔ ብቻ አላቅም ግራ እየገባኝ ነው። የሆነት ነገሮች ሁሉ በጣም እነሱ ላይ ነው ጫና እየሆነባቸው ያለው። አቤልጋም፣ ልኡልጋም ጋም ብቻ አላቅም። እውነት እኔ እንዳሉ እንደ ዘላለም በዘላለም ቦታ ስትሆኑ ልኡል ቢያቆም ብዬ የተመኘውበት ቀን አለ። እውነቴን ነው የምነግራችሁ። የሆነ ችግር ሳይፈጣ የሆነ ነገር ሳይሆን እሱን ወይ እሱን ወይ አቤልን እንትን ካላነን እያሉ እንግዲህ እነዚህ ሰዎች ዛቻቸው ይሄ ነው። ሰውን በሰው መልእክት የሚልኩትም እንደዚህ ነው እና በጣም ያስፈራል። ይሄን እየሰማሽ ስራችሁ ቀጥሉ ማለት ራስ ወዳድነት ይሆናልና እኔ እየሞትኩ ሌላ ሰው እያኖርኩ እንደማለት ነው እና እኔ ከሞትኩ ምንድነው የሚባል ነገር አለ የእነሱ ደግሞ እንግዲህ ያው ለሰው ሲሉ ብዙ መስዋዕት እየከፈሉ ነው ያሉት። በእርግጥ ትናንት እለት የቀረበ ቪዲዮ አይታችኋል። አጎት ዮ ጓደኛ የተባለው ስለ እሱም ብዙ ነገር እያወራ ነበር። ግን አሳማኝ ነገር የለም። ይሄ ነው ተብሎ የሚወራ ነገር ብዙም የለም። ግን ያው ዘን ልዑል ደሞ አንድ ነገር ከጀመረ እስከ መጨረሻው ድረስ ያንን እንትን ስንት ሳይል በፍጹም እጅ የሚሰጥ ሰው አይደለም። ከባድ ነው። ሀገሮች ለማን ለማን እንደምትነግሩት አላውቅም። ፈጣሪ ጠብቃቸው። ወንድሞቻችን ፈጣሪ ጠብቃቸው፣ ክፉን ያዝላቸው። አንዳንድ ሰዎች ለራሳቸው ጥቅም ሲሉ ሰውን እየጎዱ ነው ያሉት እና እነዚህ ሰዎች ለራሳቸው እንት ሲሉ የሰዎችን ምንም በማያውቁት እነሱን ችግር ውስጥ ለማስገባት የሚሯሯጡ ሰዎች አሉ። እና የእነሱን ነገር ስታይ ደግሞ ትንሽ ይከብዛል። ብቻ እስኪ እናያለን። እድሜ ይስጣል። እነሱም ምንም አይሆኑም። ከነገራችን ላይ ዘላለም እና ልኡል በጣም ረጅም ጊዜ ሆናችኋል ከተገናኙ። ዛሬ ደስ በማይን ነገር ቢገናኙም ያው እንግዲህ ዘላለምም እንግዲህ አልጠፋም። አብዛኞቻችሁ አዲሱ ቻናሉን ስለማታውቁት ይመስለኛል፣ ሁልጊዜ ኮሜንት ስርም በሱም ስትጠይቁ አያችኋለሁ። ግን አዲስ ቻናል ከፍቶ አሁንም አድጎለታል፣ እግዚአብሔር ይመስገን። በዛ እየሰራ ነው ያላወቃችሁ ደግሞ ገብታችሁ ሰብስክራይብ አድርጉት። በዛ ማየትም ትችላላችሁ። በዛም በጣም አሪፍ ነገር እየሰራ ነው ያለው። ያ እሱ ይሻላል። ቢያንስ እሱ ጋር ከሰው ጋር እንትን አይለውም። ያው ችግር አያመጣም ማለት አይደለም ግን፣ እንደ ልኡል ከባድ አይደለም። አቤል እና ልኡል ናቸው በጣም ከባድ ነገር እያሳለፉ ያሉት እና ዘላለም ይሻላል፣ እግዚአብሔር ይመስገን። አሁን ደግሞ በጣም የጠፉ ልጆች ከየት ከየት እንደሚገናኙ ራሱ አላውቅም፣ እውነት ድሮ ሳያቸው የነበሩ ልጆች ለረጅም ጊዜ ዩትብ ላይ ጠፍተው የነበሩ ልጆች አሁን ላይ ብቅ ብቅ እያሉ ነው። እነሱ ጋር በተለይ በአቤል ጉዳይ ላይ እየተሳተፉ ነው። እግዚአብሔር ይስጣቸው። እውነት አቤልን ለማገዝ ያልትንትን ያላለ ሰው የለም እያንዳንዳቸው እግዚአብሔር ይስጣችሁ፣ የእውነት ሰው በችግርሽ ሰዓት ሰው በሚያስፈልግሽ ሰዓት ሰው እንትን ካለልሽ የእውነት በጣም ትልቅ ነገር ነው። እና እኔ ራሱ ያልጠበቅኳቸው ሰዎች በአቤል ጉዳይ ላይ እንትን ሲሉ ሳያቸው በጣም ገርሞኛል። እነዚህ ሰዎች ከዩቱብ እንዲጠፉ የተደረጉት ልክ እንደነ ልኡል እንደነዘላለም ነበር የሚሰሩት፣ ግን እንደዚህ በሰው ጫና ግፊት በዛባቸው። መደብደብ ምናምን፣ በቃ መታገት፣ ብዙ ስቃይ ያዩ። በቃ ለምን ከእኔ በላይ እኔ እየሞትኩ ለምን ትላለሁ ብለው እርግፍ አድርገው ቻናላቸው ምን ያርጉት ምን ይሁን አላውቅም፣ ጠፉ ጠፉ። ዛሬ ደግሞ በአቤል ጉዳይ ሲመጡ ሳያቸው፣ ያው እኔ ግን አረሳቸውም። ግን ደስ ብሎኛል በጣም ስላገዙት። እነሱን ችግር ውስጥ ደግሞ እንዳይገቡ እንጂ እነዚህ ሰዎች በቃ ቪዲዮ ላይ አንድ ሰው ካዩ ያንን ሰው አሳደው ለመያዝ ሰዓት አይፈጁባቸውም። ምክንያቱም የነሱ ሰው በየቦታው በብር ነው ሰው የሚገዙ መንገድ ላይ ይወጣ ይላል። ልክ ቲማቲም ከእንትን ላይ ገዝተሽ እንደምትመጪው በቃ ልክ እንደዛ ነው እነሱ ሰው ፈልገሽ እንደዚህ እኔ ሰው እራሱ እኮ በጣም ነው የሚገርመኝ እንዴት ነው ሰው ወንጀል ስሪ ሀያ ሺህ ልስጥሽ ሲባል እሺ የሚለው ታውሮን እንደ ሰው በጣም እኔ ብዙ ጊዜ እያየኋቸው ነው ከየት እንደሚያመጧቸው የሰዎቹ ብዛት እነሉ ሊይዟቸዋል ደግሞ መልሰው ይተካሉ አሁንም ሰው እንዴት ነው እያየ የማይማረው? እኔ በጣም እኔ ግራ እየገባ ነው የእውነት። አንድ ሰው አይተሽ አይተሽ አይተሽ ታየውና ወንጀል ከሆነ ትተይዋለሽ። የእነዚህ ደግሞ እያዩ እሳት ላይ። አረ ልቦና ይስጣችሁ፣ የእውነት ልቦና ይስጣችሁ፣ እንደዚህ በገንዘብ ራሳችሁን አሳልፋችሁ የምትሸጡ ሰዎች ልቡን አይስጣችሁኝ። ሌላ ምንም ማለት አልችልም። ከፍቷል። ሰው ገንዘብ ብቻ ነው፣ አግት ሲባልም ያግታል። ምንም አላ ብቻ እኔ ደከመኝ። እውነት ለማንኛውም የሚወዳችሁ እንግዲህ የዘላለም እና ልውላችንን ዛሬ ነው እንግዲህ በት በደስታ ደስ በማይልም ቢሆን የተገናኙበት ብቻዬን ይመስል ነበረ። ከተመቻችሁ ላይክ ሼር እያደረጋችኋል እስኪሆን አብ ሰብስክራይብ አድርጉ። በተረፈ ሁላችሁንም ከልብ ከልብ ነው የማመሰግነው። ባላችሁበት ሰላምና ፍቅር ምን እመኝላችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ።